በስምአ ወወልድ በመንፈስ ቅዱስ አህዱ አምላክ አማሱሩ ወሰብኡ ለመጋቢት በዛቲ ዕለት አይረፈ ቅዱስ ወጻድቅ አልአዛር ፍቁረ ፍቁረ እግዚእነ ኢየሱስ ክርስቶስ ወዛአንሶም መቃብር በአርባይቱ እል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 17 በዝች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልአዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽንቱ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስከሚያስነሳው ድረስ ሞቶ በመቃብር አራት ቀን እንዲኖር በዚህ በአራት ቀንም የጻድቃንን ማደሪያዎችንና የአጣንን የስቃይ ቦታዎችን እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክትን ትሆናለች። ከአራት ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ ሰዎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ስለዚህ እንዳያስቡ ነው። ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችን ምልክት እንድትሆን ከሃዲዎችን በመቃብር ውስጥ ሕያው እንደነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአራት ቀኖች በኋላ አልአዛርን ያስነሳው እሱ እንደሆነ እናምናለን እንታመናለንም። እሱ በስራው ሁሉ ላይ ችሎታ አለውና ለጌታችንና ለፈጣሪያችን ለመድኃኒታችንም ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ ከመንፈስ ቅዱስ ስግደት ይገባዋል ለዘላለሙ አሜን። ሰላም እብል ከሲቴ አፈ በከዊና አርክ አምላከ ዘተሳተፈ ማይደረ ሀጣን ይራአይ ወዘህሩያን ምዕራፈ እስከያነስኦ ከመ በወንጌል ተጽህፈ በዛቲ ዕለት አልአዛር አይረፈ። በዚችም ዕለት አናጉንስጢስ ቴዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሚያ አገር ሰው ነው። አላውያንም ለጣዖት እንዲሰዉ ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከእነርሱ ጋር ያዙት። ወደ ንጉስም አቀረቡት። ያን ጊዜ የአስራ አምስት ዓመት ልጅ ነበር። ንጉሱም በሚመጣብህ ስቃይ ትፈተናለህን ወይስ ለአማልክት ትሰዋለህ አለው። ቴዎቅርጦስም እኔስ ለክብር ባለቤት ለጌታዬ ለፈጣሪ ኢየሱስ ክርስቶስ እሰዋለሁ አለው። ንጉሱም ቴዎቅርጦስ ሆይ በክፉ በክፉ አሟሟት እንዳትሞት ለአማልክት መሥዋዕት አቅርብ አለው። እርሱም ንጉስ ሆይ መሥዋዕቴን እንድታይ ና አለው። ንጉሱም ወደ ጣዖቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱሱም በጸለየ ጊዜ ንውጽውጽታ ሆኖ አስቀላጼዎስ የሚሉት አምላካቸው ወድቆ ተሰበረ። ንጉሱም እንደዘበተበት አይቶ አፍንጫውን ቆርጠው አስረው በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግመውም ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ተረብረበው ስጋው ከመለያያው እስቲቦጫጨቅና ቅልጥሙ ከአጥንቶቹ እስቲ ፈስ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፤ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህም በኋላ አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ቴዎቅሪጦስ ግን ከጣዖታቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድኆችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደ ቀድሞው ራሱ ይዘጋል። በስምንተኛውም ቀን ንጉሱ መጣ፤ ከደጃፍም ሁኖ አያ ማልክቶቹም፣ ተጥለው ተሰባብረው የከበረ እውነተኛ ቴዎቅሪጦስንም የሆድ እቃው እስቲታይ እንዲሰነጣጥቁት አዘዘ። ደግሞ ወደ ጨዋታ ቦታ እንዲያስገቡትና በላዩ አንበሶችን እንዲያስገቡአቸው አዘዘ። አንበሶችም ቁስሉን ላሱለት። ዳግመኛ ሕዋሳቱ እስቲነጣጠል ከሚያጣብቅ ቦታ እንዲያስገቡት፣ መላ አካላቱም ታጥፎ እስቲቆለመም እንዲያሰቃዩት አዘዘ። በዚህም ተሸብሮ አላሸነፉትም። ንጉሱም ብርታቱን አይቶ ራሱን በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስቆጶስ አሞሬ ቴዎስና ህዝቡ ሁሉ በጸሎት እየተራዱት ቅዱስ ቴዎቅርጦስን ተከተሉት። በቅዱሳን ሰላምታም ተሳልመውት ተሰናበቱት። ባለወግ ወታደርም ሰይፎን አንስቶ አንገቱን ቆረጠው፣ ምስክርነቱንም ፈጸመ። አማላጅነቱ በረከቱም ከሁላችን የክርስቲያን ወገኖች ጋራ ይኑር። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም ለቴዎቅሪጦስ አመ ተቀስፈ አባለ እስከ ስጋሁ ተበጽለ እለርህዋ አንከሩ እንተተው ህበቶ ሀይለ ሶበ ቀባጽዬ እምነቁስሉ ፈልፈለ ለአንፈኩሉ ሁሉ ዘይጽየኑ ኳለ። በዚችም ቀን ደግሞ የታጋዩ የቅዱስ ጊዮርጊስና የሰማይቱ ተላስስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የስጋው ፍልሰት ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም ለጊዮርጊስ ወለተላስስ ዳግማዊ ወኤጲስቆጶስ ዮሴፍ ዘመር የተክርስቶስ ኖላዊ